ሰይድን እንግዲህ አሳብደውት ጎዳና ላይ የመን ጎዳና ላይ ወደቀ ማለት ነው። ለምን ሴቶች በሴቶች ላይ የሚጫወቱ ወንድ መጨረሻ ይሄ ነው እና ሱብሀናላ በጣም ይገርማል። አሰላሙ አሌይኩም ራህመቱላ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናቸው? ሰላም ሰላም ብያለውኝ። እንግዲህ ዛሬ በነ ሰይድ መጥቻለሁ። ሰይድ እንግዲህ በጣም የምንወደው የእውነት ነው እምላችሁ። እኔ በፊት የሚለቁትን ቪዲዮ የሆነ ድራማ በቃ የተለያዩ ነገሮች መዳም ቤት ከመዳም ጋር ሁሉ የሆኑ በጣም ድራማዎች ይሰሩ ነበርና በዛም በስራቸው እንግዲህ ብዙዎቻችን ዘንድ ተወዳጅ ናቸውና ግን አሁን ላይ የሚለቋቸው ቪዲዮዎች በጣም የሚገርም እኔ በጣም የሚያስቅ ግን አንዳንድ ጊዜ ደግሞ ምን ለማስተማር ነው? ይሄ ይሄ ሁሉ ጥረት፣ ይህ ሁሉ ህዝብ ተከታይ እያላቸው ለምንድን ነው መልካም ነገር የማይለቁት? መጥፎ ነገር በቃ ይሆናል አይደል? በድናችን የማይፈቀድ እንዲሁም ደግሞ በተለያዩ ነገር በቃ ይሆናል አይደል? ምንም ማስተማሪ ያልሆነ ነገር በሚለቁ ሰዎች እኔ በጣም ነው የምገረመው። ዩቱብ ቻናል በጣም የሚታይላቸው ሰዎች ለምንድን ነው መጥፎ ነገር ብቻ የሚለቁት? ለምሳሌ ሩታና ማን ነው አብርሽ የሚባሉት ብሎ የቀልድ በቃ ዝም ብሎ ምንም አስተማሪ ያልሆነ ግን ሰዎችን በቃ ብዙ ሰዎች ደግሞ ተከታታይ ያላቸው እኔ በጣም ነው የሚገርም። ምንም ጥቅም የሌለው ግን ብዙ ተከታይ አላቸው፣ ብዙ እይታም አላቸው። ልክ እንደዛው እነ ሰይድም በፊት በአሁን በጣም ያኔ አስተማሪም ነው ድራማው እንዳስተማሪ እያደረጉ ብዙ የምንማርባቸው ነገሮች አሉ በውስጣቸው፣ እና ይሄ አሁን ላይ ግን መሰዳደብ፣ አሁን እንደሰማችሁት ይቺ ሀዩ የምትባለው እኔ እንኳ ብዙም አላቃቸውም፣ አዲስ የተጨመሩትን ሱመያና ማን ነው ሰይድን ግን አቃቸዋለሁ። እና ሰይድ አሁን በጣም በቃ ይሆናል አይደል፣ በዚህ ደረጃ ወርዶ ማየት በጣም ነው የሚገርመው። እና ይችኛይቷን ብዙ ማላቃትም ሀዩ ነው ሀዩ ነው ስሟ ይመስለኛል። እና ልክ እንደ መወሎያ የመዳን መወሎያ አረግሻ አለሁኝ የመን መጣሁልሽ፣ ጠብቂኝ ባሌንማ እንደዚህ አድርገሽ አይቀርም አትቀሪያትም መጣሁልሽ፣ ጠብቂኝ እያለቻ ነው በቃ የባህር አቆራርጬ እመጣልሻለሁ ይብላለኝ። እና ደግሞ ሰይድም በመጨረሻም እንግዲህ አሁን ላይ የሚገኘው የመን ጎዳና ላይ ጫት እየቃመ በጣም በቃ ኢትዮጵያ መሄጃ ትራንስፖርት አጥቼ ምናምን እያለ እኔ እንዴት እንደሆነ አይገባኝም። ይህ ሁሉ ተከታይ እያላቸው ይህ ሁሉ ማለት ዩቱብ ቻናል አይከፍልም እንዴ? እኔ እኮ በጣም ነው የሚገርመኝ፣ የእውነት በጣም ነው የሚገርመኝ። እኔ ይከፍላል ብዬ ልቤ ይወልቃል። ይሄው እየሰራሁ ነው። እና ደግሞ ሌሎችም ብዙ ከፈለን ይላሉ። እናንተ ለምንድነው አይከፍላችሁም? ሀዩም ይቅርታ ሱመያ ማለት ሱመያም እንደዚሁ ቸግሮ በቃ መዳን ቤት ገባሁኝ ከአሁን በኋላ መዳን ቤት ነው ምሰራው ልጆቼን ለማሳደግ ስላልቻልኩኝ ከኢትዮጵያ መጣሁኝ የመን መዳን ቤት ልገባ ነው ልጆቼን ይዣለች እንግዲህ ይሄ ሁሉ ትንቅንቅ ዩቲብ ቻናል ላይ ውሸቱንም እውነቱንም እየቀጣጠፋችሁ የምትለቁት ዩቲብ ቻናል ላይ አይከፍላችሁም ሲ ጥያቄ ነው ይሄ ለማንኛውም ሰይድ አሁን ላይ የሚገኘው ጎዳና ላይ ነው፣ ጫት እየቃመ የመንጫት እየቃመ እንግዲህ፣ በጣም በሚገርም ሁኔታ ጎዳና ላይ ተቀምጧል። ጓደኞቹም ይዘነህ ንግባ እባክህ ሰይድ እያሉ እያባበሉት ነው። ቪዲዮን አስገባላችኋለሁኝ። ግን ውዶቼ፣ ሴትን ልጅ የሚበድል በሴት የሚጫወት ሶስተኛ ላገባ ነው አራተኛ አገናገባለሁ እያለ ሲቀልድ፣ አሁን ለራሱ ጎዳና ላይ ወጣ ነው። ለቀልድም ሊሆን ይችላል እነሱ የሚጋቡት ምናምን ለሚዲያው ነው። በእርግጥም የእውነት አድርጎት አይደለም ግን ቢሆንም ለሰዎች ምንድን ነው ማስተምረው ማለት አለብን። አንዳንድ ጊዜ መጥፎ ነገርን በተለይ አሁን በእስልምና ሃይማኖት፣ ይፈቀዳል በሚለው ብቻ ብዙ ሰዎች ስለ ዲኑ ጠለቅ ብለው የማያውቁ ሰዎች ከነሱ በቃ በሃይማኖታቸው ስለሚፈቀድ ነው ምናምን ብለው እንትን ሊሉ ይችላል እና እንደዚህ በጋብቻ በምናምን ባትቀልዱ በጣም ጥሩ ነው። እና በሃይማኖታችንም እንደዚህ አይነት መንዘላዘል ስለማይፈቀድ ማለት ነው እና አራተኛ ማገባለው ገና ሶስተኛ እንደውም ማገባለው ሲል ሀዩ የምትባለው ሚስቱ ሚስቱ አይደለችም፣ በእርግጥ ለሚዲያው ነው ሚስቱ የሆነችው እና እሷ ሮጣ መጣች። ቪዲዮ እንደውም ሼር አድርገዋል። እና ይህ ብዙም አልከታተላችሁም እንደነገርኳችሁ እና እንግዲህ የመን ጎዳና ላይ እንደወጣ ጫት እየቃመ በቃ ጎዳና ላይ እንደሆነ እንግዲህ ጓደኞቹ ቪዲዮ ቀርጸው ሼር አድርገዋል። ቪዲዮውን አስገባላችኋለሁ። እና ከዚህ ምን እንማራለን ለማለት ያክል ነው። ማለት በሰው ላይ የሚጫወት ሰው መጨረሻ አያምርም። በተለይ በተለይ ደግሞ በሴት ላይ የሚጫወት ሰው መጨረሻ አያምርም። እናንተ፣ የውሸትም ሊሆን ይችላል የእውነትም ሊሆን ይችላል። ነገር ግን መጨረሻው እንደማያምር ነው ያየነው እና ጎዳና ላይ ነው። ለማንኛውም ሳብ ከእነሱ ጋር እያደረኩ ነው። ሳብ ከእነሱ ጋር እኮ ካርቶን ላይ እየተኛሁ ደስተኛ ሁኜ ከሆነ ይቅር ፋድለኩ የምተኛው ውዶችዬ እንግዲህ ይህን ይመስላል። በጣም በሚገርም ሁኔታ እንግዲህ ሀዩ የምትባለዋ ደግሞ ሱመያን በአንቺ ምክንያት ነው ባሌ እንደዚህ የሆነ ጎዳና ላይ የወጣው በአንቺ ምክንያት ነው፣ አንቺን ተከትሎ ስለሄደ ነው። መጣሁልሽ፣ ጠብቂኝ የመዳን መውሎያ ነው ማድረግሽ እያለች እንግዲህ ቪዲዮ ለቃለች። እሱንም አስገባላችኋለሁ። እኔ በጣም ፈታ ነው የሚያደረጉት ግን በውስጡ ግን ምንም ማስተማሪ ነገር ስለለለው ባይለቁት እንደዚህ አይነት ቪዲዮ ባይለቀቅ ጥሩ ነገር የለውም። ሰውን ሕፃንም ትልቅም ትንሽም ቢያንስ በትንሹም ቢሆን ያው ብዙ ወደ መቶ ሺህ ምናምን ህዝብ ያየዋልና ይሄ ማለት በጣም ብዙ ህዝብ ነው ስለዚህ ይህንን ህዝብ መጫወቻ ማድረግ በጣም ያሳዝናልና፣ እንግዲህ ምን እንዳለች ያስገባላችኋለሁ፣ ቪዲዮውን እስኪ አብራችሁ ይቆይ። ገባሽ፣ እኔ ደግሞ ነግሬሻለሁ። ባለቤቴ እንደዚህ እየተሰቃየ ነገር እያደገ እንዲኖር አልፈልግም። ገባሽ? ሁሌም ቢሆን የምናገረው ነገር ነው፣ ዛሬ ነገ ሳልል ፓት የሚያወጣልኝ ሞክሪዋ። ምን መንገድ ቀላል መሰለሽ

እንግዲህ ባልና ሚስት ሱመያና ና ማነው ሰይድ የመን ናቸው። እና አሁን እሷ መዕታ ሶስት ሆነው በደንብ ሊደባደቡ ነው። ለማንኛውም እኔ ይህን ቪዲዮ ይዤላችሁ የመጣሁት ከእነዚህ ሰዎች ምን ትማራላችሁ? እኔ የእውነት ምንም ትምህርት የለውም። ሰውን የሚያሳስት ወደ መጥፎ ነገር ነው እንጂ ምንም ጤነኛ ነገር የለውም። እና ግን በሴቶች የሚጫወቱ ወንድ መጨረሻው ይሄ ነው ለማለት ያክል ነው። በሴቶች ያተጫወቱ ወንዶች፣ ባል ከሆናችሁ በደንብ በስነ ስርዓት ሚስቶቻችሁን አክብራችሁ ባል ሁኑ። ቤታችሁን ስታከብሩ፣ ሚስታችሁን ስታከብሩ፣ እናንተም ትከበራላችሁ። እናንተም ደግሞ መልካም የእውነት በአላህም ዘንድ ተወዳጅ በቃ አርዚቃችሁ ሁሉ ነው የሚሰፋው ቤተሰቡን የሚያከብር ሚስቱን የሚያከብር የእውነት ነው የምላችሁ፣ እርዚቁ ሁላ ነው የሚከፈትለት ወላሂ። እና ባሎችዬ ለሚስቶቻችሁ መልካም ሆኑ መልካም ሆኑ፣ መልካምነት አያስከፍልም። የልጆቻችሁን እናት አክብሩ፣ እንደ ሰይድ ሳይሆን ማለት ነው። የሚስቶቻችሁን ሚስቶቻችሁን እናት አክብሩ፣ ውደዱ፣ ቤተሰቦቻችሁን አክብሩ። መጀመሪያ መጀመሪያ ለቤት ነው መጀመሪያ ሚስቶቻችሁን ስታከብሩ ነው የውጭ ሰውም የሚያከብራችሁ እርዚ ቁም ሁሉም የሚመጣውና ይህን ለማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮውን ሼር፣ ላይክ በማድረግ አበረታቱኝ። ስለምታበረታቱኝ በጣም አመሰግናለሁኝ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። እንግዲህ ከመዳም ስራ በኋላ ነው ወደ እናንተ የምመጣው፣ ወደ ዩቱብ የምመጣውና ያው ሰዓቴን አጣብቤ በተቻለኝ አቅም የተለያዩ ቪዲዮዎች እንለቅላችኋለሁኝ። እና ለቻናሌ አዲስ የሆናችሁ በድጋሚ ሰብስክራይብ የሆናችሁ ቤተሰብ ሆኑ፣ አበረታቱኝ ላለሁኝ። በተረፈ ላይክ ላይክ አድርጉ። እስካሁን አብራችሁ ስለቆያችሁ እጅግ እጅግ በጣም አድርጌ አመሰግናለሁኝ። ብያለንበት እንግዲህ ሰላም እንሁን። ቅመሞችዬ በጣም እወዳችኋለሁ። ቻናል ያላችሁ ኮመንት ላይ ጻፉልኝ ቤተሰብ